በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ግንቦት ስምንት አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ስምንት በዚች ቀን ስንሁት ከሚባል ሀገር ቅዱስ ዮሐንስ በምስክርነት አረፈ። የዚህም ቅዱስ የአባቱ ስም መቃርስ የእናቱ ስም ሐና ነው። እርሱም የአባቱን በጎች ሲጠብቅ የእግዚአብሔር መልአክ ተገልጦ የብርሃን አክሊልን አሳየው። እንሆ ተጋድሎ ተዘርግተው በክርስቶስ ስም ለሚጋደል አክሊላት ተዘጋጅተው ሳሉ፣ አንተ ለምን ከዚህ ተቀመጥከ? አሁንም ወደ ሀገረ አትሪብ ሂድ። የክብር ባለቤት ስለሆነ ስለ ክርስቶስ ስም ተጋድላለሁ። ከዚያም ሰላምታ ሰጥተውት ከእርሱ ዘንድ ሄደ። በዚያም ወቅት ቅዱስ ዮሐንስ ተነሳ፣ እናቱንና አባቱን ተሰናብተው ወደ አትሪብ ከተማ ሄደ። መኮንኑንም በውሽባ ቤት አገኘውና በወጣ ጊዜ በፊቱ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ለአንድ ወታደር ሰጥተውት ምናልባት ከምክሮ ተመልሶ ብታዘዝለት አስቦ እንዲያባብለው ወታደሩን አዘዘው። ከዚህ በኋላ መኮንኑ ወደ ስራው ሄደ። ወታደሩም ቅዱስ ዮሐንስም ወደ ቤቱ ወሰደው። ቅዱሱ ተአምራትን አደረገ። ያ ወታደር በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። መኮንኑም በተመለሰ ጊዜ ያ ወታደር በክብር ባለቤት በጌታችን በመኮንኑ ፊት ታመነ። የሰማዕትነትንም አክሊል ተቀበለ። ከዚህ በኋላ ቅዱስ ዮሐንስን እንዳሰቃዩት መኮንኖ አዘዘ። በየአይነቱ በሆነ ስቃይ ማሰቃዩት። እግዚአብሔርም ያጽናውና ያስታግሰው መልአኩንም ልኮ ቁስሎቹን አድኖ ያለ ጉዳት በደህና ያነሳው ነበር። ከዚህ በኋላ ወደ እንድናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። መኮንኑም ስቃይ ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነትን አክሊል ተቀበለ። የአቅፋሴ ዩልዮስም ስጋውን ወስዶ ገነዘው ወደ ሀገሩም ሲሐትም ላከው። የሀገሩ ሰዎች ሁሉም ወጥተው በፍጹም ደስታ ተቀበሉት። ከማይጠንት ጋር እየዘመሩና እያመሰገኑ በቤተ ክርስቲያን ውስጥ አኖሩት። ከስጋውም ብዙዎች ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላችነት ያድነን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህ ጭቀነ የዮሐንስ ማህበር ሁለት መቶ ሀያ አራት ሰዎች ደግሞ ሉሲስና ንብሩ ንብሮ ማትያስ ማቲያስ በምስክርነት ራሳቸውን ተቆረጡ። በረከታቸውን ከኛ ጋር ለዘላለሙ ትኖር አሜን። ዕርገተ እግዚእ። በዚች ዕለት የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከኛ በነሳው ሥጋ ካባቱና ከመንፈስ ቅዱስ ጋር ወዳለው የአንድነት አናናዋር ከሰማያት በላይ ያረገበት ሆነ። እርሱም በረቀቀ ጥበቡ በመከራው በሞቱና በመነሳተው ሥራውን ከፈጸመ በኋላ አርባው ቀን ሲፈጸም በነፋሳት ክንፍ ላይ ሆኖ አረገ። ያ ጊዜ በኪሩቤል ላይ ተቀምጦ ወጣ፣ በነፋሳትም ክንፎች ላይ ሆኖ ወጣ ያለው የዳዊት ትንቢት ተፈጸመ። ከዚህ ከዚህም ዕርገቱ ለሚያምንበት በሌሊልና ወደምኖርበት የሚያረግ መሆናቸው ተረዳ፣ ተረጋገጠ። ራስ ባለበት ሕዋሳት ሊኖሩ ይገባልና አዳም አስቀድሞ በምድራዊ ርስቶች በሲኦልም እንዲኖር መኖርንም እንደቀደመ እንዲሁ ዳግማዊ አዳም ጌታ በመንግስተ ሰማያት ርስት መኖርን ቀደመ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ዕርገቱን ከትንሣኤው አስከትሎ ወዲያውኑ አላደረገም። መናፍቃን ዕርገቱ ምትሐት ናት ብለው እንዳያስቡ፣ ጌታችንን በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የነበረ ልቦናቸውን እያጽናና መነሳቱንም እያስረዳቸው ከትንሣኤ በኋላ አርባ ቀን ኖረ በጌታችንም ዕርገት የዳንኤል ትንቢት ተፈጸመ እንዲህ የሚል ሌሊት በራእይ አየሁ እነሆ ታላቅ እንደ ሰው ልጅ የሆነ መጣ ዘመናትም ወደሚያስረጃቸው ድረስ ከፊቱ አቀረቡት የዘላለም አገዛዝ ጌትነት መንግስት የዘላለም ስልጣን ተሰጠው ህዝቡና አሕዛብ ሁሉ መንደር መንደሬው የሚኖሩትና ነቀደውም ነገስታቱም ሁሉ ይገዙለታል። አገዛዝ የዘላለም አገዛዝ ነው። መንግስቱም የማያልፍ የማይጠፋ ነዋሪ ነው። ለእርሱም ምስጋና ይሁን ከቸር አባቱ ህይወት ከሆነ መንፈስ ቅዱስም ጋር ለዘላለሙ አሜን። ቅዱስ አባ ዳንኤል ጻድቅ። በዚህችም እለት የአስቄጥስ ገዳም አበ ምኔት አባ ዳንኤል አረፈ። ይህም ቅዱስ እውነተኛ ንጹሕ፣ ፍጹም ነው። ዜናው በሁሉ ቦታ በተሰማ ጊዜ ሹመት ያላት አናስታስያ የመኳንንቶችንም ልብስ ለብሳ ወደ እርሱ መጥታ ከእርሱ መነኮሰች። በእርሱ አቅራቢያም ሀያ ስምንት ዓመት በበዓት ውስጥ ኖረች። እርሷ ሴት እንደሆነችም ማንም አላወቀም። ይህ ቅዱስ ስሙ አውሎጊስ የሚባለውን ሰው አየው። ይህም አውሎጊስ የወፍጮ ድንጋይ እየወቀረ ለግሪሽ እየሸጠ ሁልጊዜ በመጠኑ እየተመገበ ድሆችንና ጦም አዳሪዎችን ይመግባቸዋል። የተረፈውን ፍርፋሪ ለውሾች ይጥላል። ለነገ ብሎ ምንም አያሳደርም! አባ ዳንኤልም ይህን መልካም ስራውን አይቶ በእርሱ ደስ አለው፣ እጅግም አማረው። ለአውሎጎስም የዚህን ዓለም ብልጽግና እንዲሰጠውና ለድሆች የሚመፃውተው እንዲጨምርለት ወደ እግዚአብሔር ለመነ። ለአውሎጎስም ዋስ ሆነው፣ የሚወቅረውንም ድንጋይ ሲፈነቅል በሸክላ ዕቃ የተደፈነ ወርቅን አገኘ።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 ከዚህ በኋላ የክብር ባለቤት ጌታ ኢየሱስ ክርስቶስ ለፍርድ እንደመጣ አባ ዳንኤልንም እንዲሰቅሉት ሲያዝ፣ አውሎግስንም ነፍስ ከእርሱ እንዲሹ በእርሱ ምክንያት ጠፍቷል እና የከበረች ድንግል እመቤታችን ማርያምን የክብር ባለቤት ጌታችንን ልጇ ኢየሱስ ክርስቶስን ስለ አባ ዳንኤል እንደለመነችው በሌሊት የራእይ አባ ዳንኤል ራሱ አየ። በደቃም ጊዜ ደነገጠ። አውሎጉስንም ወደ ቀድሞ ስራው ይመልሰው ዘንድ በጸሎትና በመሄላ በመትጋት ወደ እግዚአብሔር እየለመነ ግብር ገባ፣ ሱባኤ ያዘ። ከዚህ በኋላም ከእግዚአብሔር የታዘዘ መልአክ ተገለጸለት። በፍጥረቱ ላይ በሚያደርገው በእግዚአብሔር ፍርድ ውስጥ ለመግባት በመደፋፈሩ ገሰጸው። በዚያንም ወቅት አውሎጉስን የሾመው ንጉሥ ሞተ፣ ሌላ ንጉሥም ነገሠ። አውሎጎስም ላይ ተነስቶ ገንዘቡን ሁሉ ወረሰ። ደግሞም ሊገልደው ፈለገው። አሎግስም ነብሱን ለማዳን ከንጉሱ ሸሽቶ ወደ አገሩ ወደ ደረሰ፣ እንደ ቀድሞውም ድንጋይ ይወቅር ጀመር። አባ ዳንኤልም ወደ እርሱ ተመልሶ ስለ እርሱ ያየውን ሁሉ ስለ እርሱም እንደ ሰቀሉትና ነብሱንም ከእርሱ እንደፈለጉ ነገረው። በዚህ አባ ዳንኤልም የትንቢት መንፈስ አድሮበት ነበር። ከእርሱም ብዙዎች ታላላቅ ተአምራት ተገለጡ። መናፍቃን አርዮሳውያንም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 መላኩን ልኮለት ከዓለም የሚወጣበትን ጊዜ አስረዳው። መነኮሳቱንም ሰብስቦ በበጎ ስራ እንዲጸኑ አዘዛቸው፣ አጽናናቸው፣ አረጋጋቸውም። ከዚህም በሰላም አረፈ። ለእግዚአብሔር ምስጋና ይሆን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቶም ድረሰን ለዘላለሙ አሜን። በዚች ቀን የከበረ ታጋይ መክስሞስ ምስክር ሆኖ ሞተ። በረከቱ ከኛ ጋራ ትኑር ለዘላለሙ አሜን። ግንቦት ስምንት ቀን የሚከበረው ዓመታዊ ቅዱሳን በዓላት፦ ቅዱሳን የጌታ ቤተሰብ መተዋያው ቅዱስ አባ ዳንኤል ጻድቅ፣ ቅዱስ ዮሐንስ ሰማይት፣ ቅዱስ መክሲሞስ መስተጋድል፣ አቡነ ዮሐኔ ዘደብረ ዳሞ፣ አቡነ ተክለ ሃይማኖትንና አቡነ ኢየሱስ ሞአን ለሙኩስና ያበቃው ወራዊ በዓላት፦ ቅዱስ ሙሴ ሊቀ ነቢያት፣ ኪሩቤል፣ አርባይቱ እንስሳ፣ አባብሶይ ወይ ብሾይ፣ አቡነ ኪሮስ አባ ሳሙኤል ዘደብረ ቀልሞን፣ ቅዱስ ማቴያስ ሐዋርያ ከ12ቱ ሐዋርያት እስከ ቢታንያም አወጣቸው። እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይ አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘውትርም እግዚአብሔርን እያመሰገኑና እየባረኩ በመቅደሱ በመቅደስ ኖሩ ሉቃስ 24 54 እስከ 54 አምሳ እስከ አምሳ ሶስት ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክት ያሳስቡ። በችግር ጊዜ የማቀርብል ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት እና ጻድቃን ትጉሃን መላእክት ፍጹማን እንደናግል፣ እንዲሁም ደጋቆች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርቆ ይህን መጽሐፍ ወረቀት አዘጋጅተው ብራና ደምጠው የጻፈው እና ያጻፈው ከግዕዝ ወደ አማርኛ ተረጎመው ቃለ ንባቡን በእርጋታ መንፈስ እና በተመስጦ ህልና አዳመጠ። በደለኛን ሁሉ የሚታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።